ትዳሪስ ስ ቤተሰቤስ? አንተ እኮ እኔም ቤት በማስቀመጥ ምንም እታጣው ነገር የለም። ዝም ብለህ ነው በባዶ መሬት የምትዘለው። አንቺ ለምትናገሪው ነገር ተጠንቀቂ። አልችልም። እኔ የተሰማኝን ነው የምናገረው እንጂ በቃላት መሸንገል አልችልም። እና ለጽናት ልትነግሪያት ነው? አዎ፣ መመጻደቋን ማታቆን ከሆነ ልክ ልኳን ነው የምነግራት። እንዴት ብደፍሬ ነው? ቆይ ቢገባሽ ማ ይኸውልሽ፣ ወንድነቴን ትቼ ለቤቴ ስል ዝም ብዬ ተቀምጬ ነበር። አንቺ ግን ክብር የሚባል ነገር የማይገባሽ ሰው ነሽ። በቃ ቆይ። አንተ ማን ስለሆንክ ነው እኔን የምትመታኝ? በሚስቴ እኔ እና ምን እንደማደርግሽ አሳይሻለሁ። እሺ ጥሩ፣ ለዚህ ነገር ዋጋ ትከፍልበታለህ። ማን እንደሚከፍል አብረን እናያለን። እሺ፣ እንደውም እውነቱን ልነግርህ ነበር። ትሞታለህ እንጂ አልነግርህም ማቱ ውይ ትፈልጊ ነበር እንዴ? ጨረስኩኝ። ወይ ገርቢዋ እኔ አልፈልግም። አንቺ ግን ጤና ያስፈልግሻል። እሺ እንዴት እንደዚህ ታደርጊያለሽ? እኔም ጫቴን አከብረዋለሁ። አሁን ደሜን አታፊው። ቆያ አንቺ ማንሽ? አየሽ፣ እዚህ ቤት ማን ምን እንደሆነ እንኳን ሳታቂ ነው የምትንጣጩ። አወ በቃ ማንም ሁኚ እኔን ተፋችኝ። ያቆሸሻትን ቤት ጽድት፣ ሶፋውን አራግፌ ስቶች ይፋታሻሉ በእናትሽ እኔ አላጸዳም። አገር አታውቂም። የምጣዱ እያለ የእንቅቡ ተንጣጣ አለ። ሌላ ነገር እንዳይከተልሽ አይገርምሽም። ኪራም ባል ይዘ ኖሩ በጣም እፈራሽ ነበር፣ ግን እሱ እያለ ምንም አታመጡም። ዝም ብለሽ አትንጫጭም። ቦታ ስለሆነሽ ምንም እንደዚህ የምትናገረኝ። ቆይ አታውቅኝም ማለት ነው። የማይተካ ሰው መሆን መቻል አለብን። ያኔ በስራ ስለሚተማመኑ በአንተ ላይ ተስፋ አይቆርጡ። አሪፍ አስተሳሰብ ነው። አዎ እነሱ ገንዘብ አላቸው፣ ግን ደግሞ ገንዘባቸውን እንዴት ወደ ቢዝነስ መቀየር እንዳለባቸው አያውቁም። እኔ ደግሞ ባለኝ ጭንቅላት ተጠቅሜ የምፈልገውን ያህል እውቀት ሸጥላቸዋለሁ ማለት ነው። አዎ ልክ አድርገሻል። ህይወት በጥቂቱን ብትሆን ገብታሻለች። ባክቷቸው ለፋሮዎች ምን መማላክ ጅል መስዬ ስታያቸው እኔን ለመሸወድ የሚያደርጓት ጥረት ያስቀኛል ለምንድ ነው እንደዚህ የምታይኝ? አይ ምንም፣ ዝም ብዬ ነው። እንደዚህ አፍጥጣ ቃለሜ እስከሚለቅ ድረስ እያየኝ፣ ምንም አይደለም ትለኛለህ። እንደ ገርሞኝ እኮ ነው። ምን ሆነ? አይገረመ አይ አለ አደለ የሆነ ሳስብሽ ምንም ቁም ነገር ያለሽ አመሲኝም ነበር። አየ ለሰዎች፣ ለዚህኛው ትክክለኛ ማንነትህን እያሳየህ አለመኖረህ ጥቅሙ ግን እኮ እኔንም ሸውደሽኝ ነበረ። የስ ይሄው አሳመንኩ። ይሄው አመንክ አይደል? እኔማ ካመንኩኝ ቆየው። አንቺ ግን እኔ ምን ምንም ምግብ አብሳ ያርገሽ አስቀረሽኝ አይደል? እሱ ተመችቶ መሰለኝ በጠዋትና በማታ የምትመላለሰው። አላልኩም የሚልም ጠዋት ተደስቼ ሳልተኛ አላደርኩም

እና ክብሮ በስተመጨረሻም እንግዲህ እየተፋቀሩ መጥተዋል። ኬራ አዲሷ ልጅ በጥፊ አጭሏታል። አርፈሽ የምትቀመሽ ከሆነ አርፈሽ ተቀመሽ፣ ካለዚያ ትንፍሽ እላለው ብቴ በማለት እንግዲህ አስፈራርቷታል። እንዲሁም በጥፊ አጭሏታል። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛ። ሌላ ቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ዛሬ የመጣ ነው በጽናት ድራማ ተከታታይ ድራማ ነው። በዛሬው በፓርት ላይ እጅግ በጣም ደስ የሚሉ ነገሮች አሉ። ያው እንግዲህ ጽናት ብዙ እንትን እያለን ነው ምናምን ላላችሁት እጅግ በጣም አሪፍ እየሆነ ይመጣል። በእርግጠኝነት ከዚህ ውስጥ ከወጡ በኋላ ሌላ ነገር በኪራ ወይንም ደግሞ በጽናት ፍቅር ውስጥ የሚመጣ ማናቸውም ሴት ይኖራል ብዬ ማለት አላስብም ስላችሁ በጣም ብዙ ጊዜ በነገራችን ላይ ይቺ ሴት ግን ማለት ነው የሆነ ተልእኮ ነገር አላት። ምክንያቱም ያው እንግዲህ ከኪራ ጋር ሲነጋገሩ አሁን እነዚህ ዝም ብለው አልተውኝም፣ መቀመጫ አነስተውኛል፣ ስለዚህ ሁሉን ነገር ለጽናት እነግራታለሁ በማለት እንግዲህ ኪራን በጣም ስትናገረው ነበረ። ሄድራም አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ በማለት እንግዲህ ፊቷን በጥፊ አጭሎታል። እውነት ለመናገር በጣም ነው የመታት ተናዶ ስለነበር እንግዲህ። እሷም ልነግርህ ነበረ፣ እንደውም እውነቱን እስከ መቼም አልነግርህም፣ በማለት እንግዲህ ልትነግርህ የፈለገችውን ነገር አልነገረችውም። ስለዚህ ይች ልጅ ተልኮ ነገር አላት ብዬ እኔ ጠረጠርሁኝ። ማለት እውነቱን ልነግር ነበረ፣ ማለት እኔ ከዚህ ቤት መንጣቴን ወይንም ደግሞ ያለውን ነገር ሁሉ ልነግር ፈልጌ ነበረ። እንደውም አልነግርህም ስትል ምን አስባ ነው? ቤት ነች ላከቻት ወይስ ሶሲ ነች የሚለው ነገር እጅግ በጣም አሳሳቢ የሆነ የመጣ ነው። አሁን በነገራች ላይ ቤቲ ነች ቤቲ አርፋ እኮ አትቀመጥም እንደዚ ሆና እንኳን አርፋ አትቀመጥም። እና እሷ ልካት ነው ወይንስ እንደዚህ በአጋጣሚ ነው የመጣችው የሚለው የእኔም ሀሳብ ነው እንግዲህ። እና ያው በዚህ መልኩ ከእሷ ጋር ተነጋግሯል፣ አስፈራርቷታል። እንግዲህ አርፋ የምትቀመጥ ይሆናል ብዬ አስባለሁ። ሌላው እንግዲህ ሰኒም እንደዚሁ ልታናግራት ሞክራ ነበረ አርፈ ሽመሽ የምትቀመጭ ከሆነ አርፋ እንድትቀመጥ፣ እንዲሁም ቤቱን የእብድ ቤት አስመሰልሽው በማለት እንግዲህ በጣም ስትናገራት ነበር። ክብሮ መቶ ምንድን ነው እንደዚህ ያናደደሽ ሰኒ በማለት ጠይቋት ነበረ። ምን ይችነቻ ቤቱን እኮ እንዴት እንዳደረገችው በማለት ልትነግረው ስትል እንግዲህ ጽናት መታ ታይ ሰኒ በማለት እንግዲህ ያው ልታወረው የነበረችውን አስቁመዋል። ስ ውስጥ እያጨሰች እና እንዲሁም ደግሞ እየቃመች መሆኑን ያለውን ሁኔታ ለክብሩም ልትነግረው ፈልጋ ነበረ። ሰኒ ግን ደግሞ ጽናት ታይ ታይ በማለት እንግዲህ ልትነግረው የነበረችውን አስተታታለች ማለት ነው። ሰኒም ተናዳ በቃ እኔ መሄድ አለብኝ በማለት እንግዲህ ወደ ቤቷ ትሄዳለች። ኪራም ያው ነናሆሜን እንዲሁም ደግሞ ቅዱስን ተገናኝተው ነበር አብረው ነበረ። ያለውን ነገር እውነቱን ለጽናት መናገር አለብ በማለት እንግዲህ ሁለታቸው ሲመክሮት ነበረ። እንዴት ነው እኔ ደፍሬ የምነግራት በማለት እሱም እጅግ በጣም የተበሳጨ ይገኛል። ነገሮቹን ከሚቆዩና አሁን ላይ ብትናገርና ቢፈቱ ጥሩ ነው በማለት እንግዲህ ቅዱስ ይነግረዋል። ለአንተ ሁሉም ነገር ቀላል ነው አደለ፣ እንደዚህ እንዳደርግ ያደረከኝ አንተ ነህ በማለት አሁንም እየወቀሰው ይገኛል። ግን ቅዱስ አረባ ክህን ተወኝ፣ እኔ እስከ መቼ ነው በቃ ደጋግሜኮ ይቅርታ ጠየቅኩ። በቃ ያለው ነገር አሁን እውነቱን ለጽናት መናገር ነው በማለት ይመልስለታል። እና ሆሜም ይህን ነው የተናገረው፣ ያለውን ነገር እውነቱን መናገር ለጽናት አለብህ ከዚያ ውጪ ምንም ነገር የሚፈጠር ነገር የለም። ራስ የባሰ ሌላ ችግር እንዳታመጣ። ልጅቷ በጣም ብር የለመደች ነች። ብር ብር እያለች ነገ ማውራቷ አይቀርም። እባክን ኪራ ተናገር እውነቱን እያለ እንግዲህ ናሆሜ መክሮታል። እኔ በጣም ተናድጃለሁ እንዲሁም ደግሞ ጨጓሬ ግሏል በማለት እጅግ በጣም እየተናደደ ይገኛል። እንግዲህ ኪራ በስተ መጨረሻም ወደ ቤትም ሄዶ ነበር አምሽቶም ነበር የገባው። አምሽቶ በገባ ሰዓት እንግዲህ ፅናት ቁጭ ብላ እየጠበቀችው ነበር። በጣም እንደምትወደው ና እሱም ደግሞ በጣም እንደሚወዳት ምንም ባደርግ ምንም ብፈጥር ከአንቺ ምንም አይነት ነገር አይለየኝም እያለ ብቻ ግን የራሱን ጥፋት በጣም እየረበሸው ስለሆነ እኔ እኮ ግን ለአንቺ የሚገባሽ ወንድ አይደለሁም። አንቺ በጣም ታማኝና ጎበዝ ነሽ፣ እኔ ግን እንዳንቺ አይደለሁም በማለት እንግዲህ ራሱን እንትን እያለ፣ ምን ነው እንደዚህ አይነት ቃላቶችን የምትናገረው ምን ተፈጥሮ ነው? በማለት እንግዲህ እሷም ጠይቀው ነበር። ወይንስ ከኔ ጋር ለየት ያለ ጸባይ አይተሃል? ኪራ አባክህን ንገረኝ በማለት እንግዲህ ጽናትም ስትጨናነቅ አይተናል። ኪራ ግን አረ ምንም ነገር የለም እንደዚሁ ነው። ግን በጣም ነው የምወድሽ በማለት እኔም በጣም እወዳለሁ። ምናልባት አሁን ላይ ልጅ ለመውለድ ሀሳቤ የለኝም ስላልኩ አኩርፈኝ እንዳይሆን ብዬ ግራ ገባኝ። ሰሞኑን ደግሞ ስራ በጣም እየበዛብ ነው ማታ ማታ ማምሸት ጀምራል። ሆኖም ግን አንተ ሳት መጣ እኔ አልተኛም በማለት እንግዲህ ያላትን ፍቅርም ገልጻለች። ኬራም እንደዚሁ ፍቅሩን ገልጿል። እንግዲህ ምሩምና ጽናትም ለማውራት ሞክረዋል። ምክንያቱም ይቺ ልጅ ማነች፣ ወዴት ነች የሚለውን ነገር ጽናት፣ ለምን አንቺ ቅርብ ብለሽ አልጠይቅሻትም በማለት ያው ትላታለች። አሀይ እኔማ እንዴት ልጠይቃ? ሲጀመር ስታወራሽ እኮ ነው በማለት ያው ምሩም እኔ ልጠይቃት በማለት ምሩም ጠጋ ብላ ነበረ። ማነሽ? ከየት ነሽ? ወዴት ነሽ? በማለት ጠይቃት ነበረ። እኔ ዘመድ ነኝ። እኔም ማላቀው ዘመድ ማን አለ ብለሽ ነው? ለምን ራሽን በደንብ አትነግርነን? በማለት እኔ እውነቱን የምናገረው ድንጋዩን ድንጋይ ነው፣ ጨውንም ጨው ነው የምለው። ጽናትን እኮ ግን እየተናገርሻት ነው ስትላት የራሷ ጉዳይ ሁላችሁም አንድ ናችሁ በማለት እንግዲህ ያው ምሩም ተናዳ ትወጣለች። እንግዲህ ክብሩም ጧት ተነስቶ ወደ ሰኒ ቤት አምርቶ ነበረ። ምክንያቱም ተናዳ ስለሄደች እንዴት እንደሆነች እስኪሊያት በማለት ወደ ሰኒ ቤት ሂዶ ነበረ። በጠዋት ስለሄደ አይቼሽ ወደ ስራ ልገባ ፈልጌ ነው። እንዴት አደርሽ? በማለት እንግዲህ ወደ ሷ አምርቶ ነበረ። እሷም ደግሞ አትሄድም ለምንድነው ነው የምትሄደው? እስኪ ለአንድ ቀን እንኳን ስራ ብትቀር ምን ትሆናለ? አይኔ ታታሪ ነኝ ስራ እንኳን በስራ ጣጣ የለኝም መስራት አለብኝ በማለት እንግዲህ አልቀርም እያለ ብዙ ጊዜ ሲላ ነበር። እሷም ደግሞ መቅረት እንዳለበት ጠይቀዋለች። አለዚያ በቃ ሂድ፣ እንደውም በጣም ለምኑኛልክኮ በማለት አይ፣ በቃ እንደዚህ የምትናደሽ ከሆነማ አልሄድም እቀመጣለሁ በማለት እንግዲህ አብረው ተቀምጠው ካርታ እየተጫወቱ አንዷን ከአንዷ እየተቀጣጡ ነበረ። በስተ መጨረሻም ያው እሱን ለሱ የሚሆን ዘፈን ዘፍናለታለች። ያው እንግዲህ በፊት ጧት ጧት ሁልጊዜ ትመጣ ነበረ ደጋግመህ አሁን ግን ምን ነውራክ የሚል ከስንታ እንዴ ነው የምትመጣ የሚል ዘፈን፣ ብቻ ግን እሱን የሚወክል ዘፈን ዘፍና ለታለች እሱም ደግሞ እጅግ በጣም ደስ ብሎታል። በዛ ላይ ደግሞ ሲያወሩ በፍቅር ፈዞ ሲያየት ነበረ። ምን ሆነ ነው ነቃ በል እንጂ እያለችው በመሃሉ እንዲሁም ነቃ እንዲል እያደረገችው ነበረ። በስተመጨረሻው እንግዲህ ያው ጽናትና እንዲሁም ኬራ ወክ እያደረጉ ነበር። እኔ እናንተ እስኪ ወክ እያረግነ እናውራ በማለት አብረው ወጥተው ነበረ ግን ደግሞ በጣም እንደሚዋደዱ በጣም እንደሚወዳት እንደምትወደው እንዲሁም ደግሞ በጣም ሰፊ እምነት ከሱ ላይ እንዳለ በሰፊ ሆኖ የማምነ ምንም ቢሆን ምንም እኔ አንተን አምንሃለው፣ ያለች እንግዲህ እንደምትወደው እንደምታፈቅረው አሁንም በስስት እየገለጸችለት ይገኛል። ሰሞኑ ጸባዩ ስለተቀያየረ ኪራ በቃ ሌላ ሰው የሆነ መስሏታል። ምክንያቱም ወደ ድሮ ለመመለስ በጣም እጥረት እያደረገች ትገኛለች። ያው እንግዲህ ጽናት ማለት ነው። ምክንያቱም ጥፋቱ ከኔ ሊሆን ይችላል ብላ ገምታ በቃ ነገሮችን

በቃ ወደ ፍቅር ለማንጣት እየሞከረች እሱንም ቀና ለማድረግ እየሞከረች ትገኛለች። እውነትም እንደዚሁ ቀና ብሎላቸው ወይንም ደግሞ ኪራም ከሀሳብ ወጥቶ እንደዚህ ከሕሊና ወቀሳ ወጥቶ እውነትን ነግሯት ለጽናት አብረው የሚኖሩበት በፍቅር እሱም ደስ ብሎት ሳይፈራ አሁን እኮ ጽናትን ለማግኘት ራሱ በጣም ነው የሚፈራው። ለማየትም ራሱ በጣም እየፈራ ነው ያለው ማለት ነው። ምክንያቱም ትለየኛለች፣ ካሁን አሁን ይህን ነገር ትሰማለች እያለ እየተጫ ናነቀ ነው ያለው እና ያለውን ነገር ፈተው አብረው የሚሆኑበት ሰዓት እንግዲህ ሁላችን ይናፈቀናል። ውድ ቤተሰቦቼ፣ በእያላችሁ በሰላማቸው ይብዛልኝ። መልካም ጊዜ ተመኘ።